ትሄዳለን በታማኝነት አንቺ እንዳትገልጪ እና እየተደረገች ነው። በቃ እንትን ነው የምናደርገው። ስለዚህ በቃ አሁን ሰዎቹን እናስታርቃለን ትንሽ እስከሚመጡ ነው።

ሰላም እንዴት ናችሁ? ውድ ቤተሰቦች፣ ዛሬ ተመልሼ እመጥቻለሁ። እውነት ለመናገር ፈገግ ብዬ መጣሁ ከስንት ጊዜ በኋላ። እና እንግዲህ እንደነገርኩሽ ያው በቃ እንትን ነው የምናደርግ ስለዚህ በቃ አሁን ሰዎቹን እናስታርቃለን። ትንሽ እስከሚመጡ ነው፣ እንዳትገጫ አሁን ምንም ያንቀጠቀጥሽ ነው ሎ ጣላሽው ምድ ምንድነው? ምን ላናግዝሽ ብዬ ነው አሁን ሰው ለማስታወቅ ለዚህ መንፈስ ላረጋጋው። ተረጋጊ።

በሷ ለነገር በፅጌ ተማምኜ ነበር። በእሷ ደግሞ ካየሁት ነገር አንጻር መቶ ፐርሰንት እርግጠኛ ሆኖ ይሄዳል። መቶ ፐርሰንት ግን በእሷ እርግጠኛ ነበር። ነገር ግን እንደ ሰው በጣም ብዙ ነገሮች አብረን ያደረጋሉ ብዬ ፈርቻለሁ እና የተገባባ ናቸው ያካሄዱ ነገሮች ነበሩ እና እሱ ነገር በቃ ድጋሚ ተመለሰ። አሁን ፊል እያደረኩ ያለሁት እና ዛሬ እንዴት ብዬ እንደምነግር አላውቅም። እኔ ባላግድ ይቀለኛል ቀለበቱ ተማሪዎች ነበሩ ትዝ ካሉ በመሃል ፌል አድርገው ነው እንጂ። እና በጣም በጣም ደስተኛ ነኝ፣ ዳንኤል የሚሉትኝ ከአንተ ጋር ረዥም እድሜ ከልጆቻችን ጋር

እንዲሁም ፍቅረን ጀስት እኔም በመጠበቅ ላይ ነበሩ፣ ምናምን እና ድጋሚ እዚህ ነገር ላይ እንድኖር የእናንተ ትልቅ አስተዋጽኦ አለና የጓደኝነትን ምንነት አሳይታችሁ ና በደስተኛ በዘን እንችላላችሁልኝ። እኔም በእናንተ በደስታችሁ በዘናችሁ የሚገኝ ጓደኛ መሆን ይፈልጋለሁ። ና ነጣ አይደጉ አይለየም። አሜን አሜን አሜን። ያው እንግዲህ እኛ በጣም ለፍተናል። ማለት አንዳችን ብቻ የለፋነው ነገር አለም እዚህም ያልተገኙት አቃለሁ። ሁሉም እዚህ ውስጥ ያሉት በሙሉ ይሄን ነገሩ ብቻችንን አይደለም፣ ሁሉም አብረው ነው ያደረጉት፣ እና እኔ በግሌ በጣም ነው ደስ ያለኝ ከጥራዘን ተስፋ እናደርጋለን። እናም ደስተኛም ነው ይሆናል። እና ፈጣሪ እንግዲህ ትዳራችሁን ይባርክላችሁ። አመሰግናለሁ። በጣም ነው ደስ ያለኝ፣ በጣም ማለት ነው። በዚህ ስትስቅ በማየት በጣም ደስ ብሎኛል፣ የምር በጣም የማይሆን እንትን ውስጥ ነበር እና በጣም ነው ደስ ያለኝ። አይለያችሁ ይብላል እንግዲህ ስሜታዊ እና በጣም ጥሩ ልጅ ነች እንዳየናት፣ አንተንም አደለም እኛን እስከማክበር ድረስ ነው እና በጣም ደስ ብሎኛል። እንግዲህ ደግሞ ክርስትናው ምኑን ለመብላት ያብቃል። በጣም ደስ ብሎኛል። ዳንዬ እንግዲህ በጣም ደስ ብሎኛል። አዎ ሴውላተ ዝቅ ዝቅ እያለ ነው አቅቶኝ ማለት ነው እና በእውነት በጣም ደስ ብሎኛል። ያው አክብረ ስለ ጥራኝም በጣም አመሰግናለሁ። እንዳየናት ያው ውቢትም ቆንጆ ናት። የአብርሃም የሳራ ያድርግላችሁ እንግዲህ ከአስራ ሁለት ልጅ ጋር ያገናኘለበት እንግዲህ የፍቅር ነው ጥሩ ነገር ሙሉ ነገር ለመመኘት ነው፣ እና እኛ በጣም ደስ ብሎናል። እግዚአብሔር እንዳኔ የምንለው ነገር የለም፣ ግን በጣም ነው እንዴ የምትወጁ በጣም ሙናትራት እግዚአብሔርን በቃ ፊት ሁሉ ቀላል እንደዚህ ስለዚህ አሁን እዚህ ጋር ያለን ፕሮግራም ከጨረስን የሚሳብ ፕሮግራም ስለተዘጋጀ ታችን አንዳንድ ሰዎች ስላሉ እንሂድ። በጣም ደስ ብሎናል። ምንም እንትን ማድረግ የለብንም። ይሄ ፕሮግራም እንትን ካለ እኛ